ይህ የኦሮሞ ፈርስት ፖስት ዜና ነው። ሰኔ 9 2025 ነው እና የኢትዮጵያና ሌሎች ዋና ዋና ታሪኮች እነሆ። የኢትዮጵያ ካቢኔ የ31 በመቶ የበጀት ጭማሪ አደረገ። የኢትዮጵያ ካቢኔ ለ2025 26 በጀት ዓመት ወደ 2 ትሪሊዮን ብር የሚጠጋ በጀት አጽድቆ ከአምናው የ31 በመቶ እድገት አሳይቷል። ማሻሻያው በአይኤምኤፍ የሚመራ ማሻሻያዎችን ይደግፋል፣ እንደ ምንዛሬ ነጻ ማውጣት፣ የዕዳ መልሶ ማዋቀር፣ ብሔራዊ ደህንነት እና እንደ ማዳበሪያ፣ ነዳጅ እና መድኃኒት ላሉ አስፈላጊ ምርቶች ድጎማ። ሐሳቡ አሁን የመጨረሻውን ጸድቆ ለማግኘት ወደ ፓርላማ ተዛወረ። ምንጭ ሮይተርስ። በጁን መጀመሪያ አይኤምኤፍ ቦርድ 265 ሚሊዮን ዶላር የማሻሻያ ፈንድ ለመክፈት ተዘጋጅቷል። የአይኤምኤፍ ሥራ አስፈጻሚ ቦርድ የኢትዮጵያን የሶስተኛ ጊዜ የ34 ቢሊዮን ዶላር የብድር መርሃ ግብር በዚህ ክረምት ያጠራል ተብሎ ይጠበቃል። ይህ ማጽደቅ በጂ20 የጋራ ማዕቀፍ ስር የማክሮ ኢኮኖሚ ማሻሻያዎችን ለመደገፍ ተጨማሪ የ265 ሚሊዮን ዶላር የገንዘብ ድጋፍ ያስነሳል። የሰራተኛ ደረጃ ስምምነት አስቀድሞ ተስማምቷል። ምንጭ ሮይተርስ ሜ 23 25 የዩስኤአይዲ የገንዘብ ድጋፍ ባዶን ለመሞላት የሰደገው አዲስ የሰራተኞች ታክስ ፓርላማው ላኮማው የዩስኤአይዲ እርዳታ ለማካከስ በሁለቱም የመንግስት እና የግሉ ሴክተር ሰራተኞች ላይ አዲስ ቀረት ወስኗል። ገቢው በግጭት ለተጎዱ ማህበረሰቦች የጤና የትምህርት እና የምግብ ዋስትና ፕሮግራሞችን ለማስቀጠል በማቀድ በኢትዮጵያ የአደጋ ስጋት ምላሽ ውስጥ ይመገባል። ምንጭ ኤፒቪ ሎካል ቻነልስ መጋቢት 2 22 2025። ከንቲባ የአዲስ አበባ ከተማን መነቃቃት በትችት እየመሩ ነው። የአዲስ አበባ ከንቲባ በተመጣጠን ዋጋ የመኖሪያ ቤቶችን፣ አረንጓዴ ቦታዎችን እና የመተላለፊያ ኮሪዶሮችን ጀምሮ ሰፊ የከተማ ደውጥ ማድረግ ጀምሯል። የ560 ሚሊዮን ዶላር ውጥን በሳተ ባከቾችን የሚስብ ቢሆንም በሺዎች የሚቆጠሩ መደበኛ ያልሆኑ ሰፋሪዎችን በቂ ያልሆነ ካሳ በመፈናቀሉ ትችት ፈጥሯል። ምንጭ ፋይናንሻል ታይምስ መጋቢት 2025። በኢትዮጵያ የመጀመሪያው የአክሲዮን ገበያ በአስርተ ዓመታት ውስጥ ህያው ሆኗል። የኢትዮጵያ ሴኩሪቲስ ልውውጥ በሩን ከፈተ። ከኃይለ ስላሴ ዘመን ወዲህ የመጀመሪያው የመገበያ ገንዘብ ዋጋ መቀነስ እና የገበያ ነፃ መውጣትን ጀምሮ የጥልቅ ኢኮኖሚ ማሻሻያዎች አካል ነው። ለውጭ ኢንቨስትመንቶች እንደ አንድ ምዕራፍ ቢቆጠርም ተግዳሮቹ በዋጋ ንረት ቁጥር እና በቀጠናዊ አለመረጋጋት ላይ ናቸው። ምንጭ ፋይናንሻል ታይምስ ጥር 2025 የዋጋ ግሽበት በሚቀርተሮ በጀት ዓመት ወደ 10 በመቶ እንደሚቀንስ ተነበየ። የኢትዮጵያ ማዕከላዊ ባንክ የዋጋ ግሽበት በከፍተኛ ሁኔታ መሻሻል አሳይቷል፤ ቀደም ብሎ ከነበረው 30 በመቶ በመጋቢት ወር ወደ 13 በመቶ ዝቅ ብሏል። በአይኤምኤፍ ፕሮግራምና በገንዘብ ተነሰፋፊ ለውጦች የዋጋ ግሽበት በ2025-26 ወደ 10 ፐርሰንት አካባቢ እንደሚቀንስ ይጠበቃል። ምንጭ ሮይተርስ ኤፕሪል 25። በኦሮሚያ ቤኒሻንጉል አዋሳኝ አካባቢዎች የተፈናቀሉ ሰዎች ቁጥር ከ11 ሺ በላይ ሰዎች ተፈናቅሏል። ፈጣን ሽምግልናና እርዳታ ከሌለ ውጥረቱ ሊባባስ እንደሚችል የሰብአዊ ድርጅቶች አስጠንቅቀዋል። ምንጭ አዲስ ስታንዳርድ ሰኔ 7 2020 የህወሀት የእርስ በርስ ግጭት ደገማ ወለ ትግራይ ሊቀየር ይችላል የሚል ስጋት ፈጥሯል። በህዝባዊ ወያነ ሓርነት ትግራይ ውስጥ ያሉ ተቀናኝ ወገኖች ቁልፍ ከተሞችን በመቆጣጠር ግጭት እየፈጠሩ ሲሆን ፌደራል ባለስልጣናት ጣልቃ እንዲገቡ ጠየቀ። ይህ የውስጥ ውዝግብ ከጦርነቱ በኋላ ደካም